ሰላም ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ ያመጣችሁ ብያለሁ። እንግዲህ ተማሪዎች ታውቃላችሁ በዚህ ቻናል ጀማሪ የሆናችሁ እንግሊዝኛ ማንበብ የምትፈልጉ ተማሪዎች የምትማሩበት ቻናል ነው። ከአሁን በፊት በጣም በርካታ ቪዲዮዎችን በቦርድም በዚህ በስክሪንም ብዙ ቪዲዮዎችን ሰርችላችኋለሁ። ብዙዎች መጻፍና ማንበብ ችለዋል። ይህን ደግሞ ማሳካት ይቻል ነው። በውስጥ መስመር ማጥናት የሚያጠኑ ልጆች አሉ፣ ዩቲዩብ ላይ የሚከታተሉ አሉ፣ ቴሌግራም ላይ ዋትሳፕ ላይ ኢሞ ላይ በፌስቡክ ባለው ሶሻል ሚዲያ አማራጭ ሁሉ እየተጠቀሙ ብዙ ልጆችን ማስተማር ችለናል ማለት ነው። ስለዚህ አሁንም ደግሞ በተጠናከረ ሁኔታ እየቀጠልን እንገኛለን። ትላንትና እንግዲህ የተማርነው እንግሊዘኛ መሰረቱ መሰረቱ ጀማሪ የሆኑ ተማሪዎች የት ነው መጀመሪያ ያለባቸው የሚለውን ነበረ። እንግዲህ ወደ መሰረታዊ ነገሩ ስንመጣ እንግሊዝኛ ማንበብ ስትፈልጉ አንደኛ ከፊደል መጀመር አለባችሁ። እንግዲህ ወደ ፊደል ስንመጣ ደግሞ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 ከዚያ ሲቀጥል ለማንበብ አሁንም በተቀረባቸው ቁጥር ኮንሶናንትና ቫውል የሚባል ፊደል እንዳላቸው፣ ኮንሶናንት የምንላቸው ተነባቢ ያ ማለት ምላሳችን ከከንፈራችን፣ ምላሳችን ከጥርሳችን፣ ምላሳችን ከከንፈራችን፣ ከከንፈራችን ብቻ አካል ክፍላችን የአፍ አካል ክፍሎቻችን እየተነካኩ የሚፈጠር ከሆነ ኮንሶናንት እንላቸዋለን። ግን አየር ብቻ የአፋችን ቅርጽ በመቀየር አየር ብቻ በማስወጣትና በማስገባት የሚፈጠሩ ድምፆች ደግሞ ቫውል ይባላሉ ማለት ነው። ወይም ደግሞ በአማርኛ አናባቢ ማለት ነው። እራሳቸውን ችለው አይነበቡም፣ ግን አናባቢ ይባላሉ። ከተነባቢዎች ጋር በመውጣት ተደረበው በመውጣት ለማንበብ የሚያስችሉን ወይ ደግሞ ለመናገር የሚያስችሉን ፊደላቶች ናቸው ማለት ነው። ይህን ሁሉ እንደ ጀማሪ ማወቅ አለባቸው እና በትናንትና ቪዲዮ እያየን ነበረ። ደጋግማችሁም ማየት ይኖርባቸዋል ማለት ነው። የትናንትናው ቪዲዮ እንግዲህ ለምሳሌ በእንግሊዝኛ አ ስንል አአ አ አያችሁ? ምንም አይነት አፌን እንደከፈትኩት ብቻ የሚወጣ ድምጽ ነው። አ ከዛ ብ ስል ግን ከንፈር የተጋጭቶ ነው። አያችሁ? ብ ክ ክ አያችሁ? ምላሴ ወደ ላይ ሄዶ ከውስጥ ይነከዋል ማለት ነው ክ ብ ው ምላሴ ከዚህ ይነካካል። ክ ክ ያው ኤ ኤ ኤ ያው እዚህ ጋር ምንም እንዲነካካ የለም። ኤ ስለዚህ ግን ከንፈሬ ከጨርሴ ነው። ከዛ ግ ግ ያው ከላይ ይነካል ግ ስትሉ ማለት ነው። ከዛ ኢ ኢ አፌን ያጠባዋለሁ ኢ እንልና አየሩ ተመጥኖ እንዲወጣ ምላሴን ከፍ አርገለታለሁ እንጂ አላነካካም ማለት ነው ኦ ኦ ያው ከንፈሬ አፌ ክብ ይሆናል። ኦ አ አ አ ያው ስለዚህ እነዚህ አይነት ድምጾች አናባቢ ይባላሉ። ግን ብ ክ ድ ፍ ግ ል ም ን ፕ ክ ር ስ ት ው እንደዚህ አይነት ድምጾች እንትን ናቸው ተነባቢ ይባላሉ። ተጋጭተው ተነካክተው የሚፈጠሩ ድምፆች ተነባቢ ይባላሉ ማለት ነው። ስለዚህ ወይም ደግሞ ኮንሶናንት እንላቸዋለን። ኮንሶናንት እና ቫውል የሚባሉትን ካለየችሁ ጭራሽ እንግሊዝኛ የሚባል ማንበባችሉ ማለት ነው። ይህን ከተረዳችሁ ቫውል የምንላቸው አምስት ናቸው አምስት ናቸው። ኤ ኢ፣ አይ፣ ኦና ዩ ማለት ነው። እነዚህ ማወቅ አለባችሁ። ከዛ እነዚህ ደግሞ ሁለት አትሊስት ሁለት ድምፅ አላቸው ሎንግ ረዘም ብሎ የሚነበብ እና ሾርት አጠር ብሎ የሚነበብ ማለት ነው። ሎንግ የምንለው ኤ፣ እንደ ኤ እንደራሷ በስማቸው ኤቢሲዲ እንደምትቆጥብት አይነት ድምፅ ሲኖራት ነው። ኤ እንደ ኤ፣ ኢ እንደ ኢ፣ አይ እንደ አይ፣ ኦ እንደ ኦ፣ ዩ እንደ ዩ ሲሆን ሎንግ እንለዋለን። ኤ እንደ አ፣ ኢ እንደ ኤ፣ አይ እንደ ኢ፣ ኦ እንደ አ ዩ እንደ አ ሲነበብ ደግሞ ሾርት እንላቸዋለን ማለት ነው። በእርግጥ ዛሬ እሱን ነው ማሳያችሁ። ስለዚህ ችግር የለውም፣ ሾርት እንላቸዋለን። እንግዲህ ቫውልና ቫውልና ኮንሶናንት ከለያችሁ በኋላ የቫውሎቹን ባህሪ በደንብ መለየት ያስፈልጋል። እዛ ዲግራፍ ይባላል። ዲግራፍ የምንላቸው ለምሳሌ ሲኤች በአንድ ላይ ይመጣና እንደች፣ ወይ ደግሞ እንደክ፣ ወይ ደግሞ እንደሺ ሊነበብ ይችላል። ከዛ ፒኤል፣ ቲአር ዲአር እያለ ይመጣል። አንድ ላይ የሚመጡ ዲግራፍ ይባላሉ። ወይ ደግሞ አሁንም ቫውሎች ደግሞ ዲፍቶንግ የሚባሉ አሉ። ኢኤ፣ አይኢ፣ አ እያለ የተለያዩ ድምጾች፣ አው እያለ የተለያዩ ድምጾች፣ የተለያዩ አናባቢዎች በአንድ ላይ በመምጣት ደግሞ የሚፈጠር ድምጽ አለ። እነሱን ጊዜ ወስዳችሁ ነው የምትማሩት። ሰው እነዚህን ማወቅ ማወቅ ቻላችሁ ማለት እንግሊዝኛ በቀላሉ ማንበብ ትችላላችሁ። ማንበብ ከቻላችሁ ደግሞ ያው ማንበብ የሚችል ሰው መረዳት ይችላል አይደለም? ስለዚህ ማንንም ሳታስቸግሩ መጽሐፍ ዛሬ ላይ በጣም ብዙ ኢንተርኔት የሞላበት ጊዜ ላይንም ስልካችን አብዛኛው ሰው ስልክ አለው፣ ያው ስልክም ወይ ደግሞ ኮምፒውተር ወይ ደግሞ የሆነ ነገር ስላላችሁ ነው ይህን ቪዲዮ እያያችሁ ያላችሁት። ስለዚህ ስልካችሁ ላይ፣ ኮምፒውተራችሁ ላይ ጽሑፎችን፣ መጽሐፍቶችን እያነበባችሁ እውቀታችሁን ማስፋት ትችላላችሁ ማለት ነው። ብዙ ጊዜ የተማሩ ሰዎች የምንላቸው ሰዎች ብዙ ጊዜ አንድን ሰው የተማረ የሚያስብለው ማንንም ሳያስቸግር ማንንም ሳይጠይቅ መጽሐፍቶችን በማንበብ እውቀቱን ማስፋት ስለቻለ ነው። አብዛኛው ጊዜ በመስማት በመነገር ከሆነ ቋንቋ መናገር የሚችል ሰው ሁሉ የተማረ ሊባል አይችልም ማለት ነው። አብዛኛውን ጊዜ ማንበብ የተማረ ያስብለናል። ስለዚህ ማንበብ እንዲችሉ ያስችላችኋል አሁን የነገርኳችሁን ማድረጋችሁ ማለት ነው። እንግዲህ ያው ሁሌም በሚኖረን ክላስ እንደዚህ እየነገርኳችሁ ምን ምን እንደሚጠበቅባችሁ የምንቀጥል ነው የሚሆነው። ወደ ዛሬው እንቀጥላለን ግን ከዛ በፊት ግን በግላችሁ ማጥናት የምትፈልጉ ልጆች ካላችሁ በሳምንት አምስት ቀን በጣም በቂ ጊዜ ነው። በቀን ደግሞ አንዳንድ ሰዓት እያስጠናናችሁ በጣም በአጭር ጊዜ መጽሐፍ ማንበብና መረዳት እንዲችሉ ቴክኒኮቹን ያለውን ነገር ሁሉ እያስረዳናችሁ እናግዛችኋለን። ስለዚህ ስልኬዚ ላይ ያለላችሁ አሊያም ደግሞ ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ እንድታገኙኝ ደግሞ ሊንክ አለ። እሱን ከዲስክሪፕሽኑ ላይ ትነኩትና እዚያ ላይ ስትነኩት ቀጥታ ወደ እኔ ቴሌግራምም ሆነ ዋትሳፕ ኢሞ ያመጣችኋል። ድምፅ አስቀምጡልኝ። እዚያ ላይ ያለውን ነገር እናወራና ዛሬው ጀምራችሁ ትምህርታችሁን መከታተል ትችላላችሁ ማለት ነው። ሶ እንግዲህ ወደ ዛሬው ትምህርታችን ስንመለስ ዛሬ ያመጣውላችሁ እያንዳንዱ ቫውሎች፣ አምስቱ ቫውል ሳውንዶች አስተውሉ። ቫውል የምንላቸው ምች ነው አናባቢዎች ማለት ነው። አናባቢዎቹን ነው ያመጣውላችሁ። ለምሳሌ እዚህ ላይ ቫውል ሳውንድ ኤ አዝ አ ይለናል። አያችሁ፣ አዝ አ እንደ አ በሚነበብበት ጊዜ ማለት ነው። ለምሳሌ እዚህ ላይ

ካት ካት እንላለን። ግን አሁን እዚህ ላይ ይህኛውን ሳት ሲ ያደለች ፊደል ሳት ሚል ተማሪ በጣም ብዙ አለ። ነገር ግን ሲ ከኤ ጋር ከመጣች እንደ ክ ነው ይላቸው፣ አንድ ማወቅ ያለባችሁ ነገር። ወይ ደግሞ በውስጥ መኛ ጋር ስታጠኑ እንዲህ እንዲህ አይነት ነገሮችን ነው የምንነግራችሁ ማለት ነው። ስለዚህ ክአት ካት እንላለን። ለምን ሲ ከኤ ጋር ከመጣ እንደ ክ ነው የሚነበበው ማለት ነው። እሺ ርአት ርአት ራት ራት እንለዋለን። ከዛ እዚ ጋር ብ አድ ባድ ባድ ባድ እንለዋለን። ያው ድ አ ድ ዳድ ዳድ ዳድ ም አ ን ማን ማን ማን እንለዋለን! ፍ አ ን ፍ አ ን ፋን ፋን እንለዋለን። ክ አ ር ካር ካር እንለዋለን ማለት ነው። ስለዚህ እዚህ ላይ አሁን ኤ መጨረሻ ፍ አ ር ፍ አ ር ፋር ፋር እንለዋለን ማለት ነው። እነዚህ ከእንደዚህ ነው። አሁን እነዚህ ላይ አንድ አናባቢ ብቻ ነው ያለ። አንድ አናባቢ ብቻ በሚኖር ጊዜ ኤ እንደ አ ነው የምትነብቡ ማለት ነው። ሶ ግልጽ ነው ብዬ አስባለሁ። ይችን ግን ምን ያደርጋችሁ መሰላችሁ? ከሁሉም ነገር በላይ አሁን ተማሪዎች የማትሰሙኝ ነገር ምንድን ነው? አትጽፉም፣ ብዙዎቻችሁ መጻፍ ግዴታ እንደሆነ አስቡ። እየጻፋችሁ ደግማችሁ ማየት ያስፈልጋል። እየጻፋችሁ እየጻፋችሁ፣ እጃችሁ በደንብ በሰለጠነ ቁጥር አእምሯችሁ። በነገራችን ላይ የኛ አእምሮ የሚሰራው በአምስቱ የስሜት ህዋሶቻችን ነው። እኛ እውቀት የምናጠራቅመው በጆሮ ሰምተን ባይናይተን በእጃችን እንደዚህ ዳብሰን አሁን አንድን ነገር እንደዚህ ዳብሼ ማወቅ እችላለሁ አይደለ ስለዚህ እውቀት ይባላል ማለት ነው እውቀት የምናገኘው በቆዳችን በመዳበስ በጆሮችን በመስማት በአይናችን በማየት በጆሮችን በመስማት አፍንጫን በአፍንጫ በመጠቀም አንድን ነገር መለየት መለየት ማለት ማወቅ ነው አይደለ ማወቅ እችላለሁ በአፍትቼ ማለት ነው ቀምሼ የሆነ ነገር መለየት እችላለሁ ስለዚህ ስሜቶቻችሁን በደንብ ባበዛችሁ ቁጥር አሁን አንዳንዴ በአይናችን ብቻ ከሰማ ነው ካየ ነው በጆሮ የሰማ ነው እና በአይናችን ያየ ነው በጆሮ የሰማ ነው በእጃችን የዳበስ ነው ነገር አይረሳ ነው ማለት ነው የቀመስ ነው ያሸተት ነው እያንዳንዱ ነገር ወደ ስሜቶቻችሁ ማቅረብ የምትችሉት ስሜቶቻችሁን ስትጠቀሙ ነው ማለት ነው ሶ ምን ልላችሁ ፈልጌ ነው መጽሐፍ ይላችሁ መጽሐፍ አእምሯችሁ በማየት ብቻ አይደለም የሚያውቀው ገብቷችኋል እጃችሁ በጻፈ ቁጥር ራሱ ነርቫችሁ ጭንቅላታችሁ ይረደዋል ማለት ነው። ቶሎ በፍጥነት ኤክስፔሪየንስ ያደርገዋል ማለት ነው። ስለዚህ ስትማሩ በአይናችሁ እዩኝ፣ እኔ ሳስተምር በጆሯችሁ እየሰማችሁ ነው፣ በእጃችሁም እየጻፋችሁ ነው ማለት ነው። ስለዚህ ከአምስቱ ቢያንስ ያው ቃላት መቀመስ አይችልም አይደል? ወይ ደግሞ ቃላት ምን መሸተት አይችልም ግን በአይናችሁ በጆሯችሁና፣ ቢያንስ በእጃችሁ መማር አለባችሁ ማለት ነው። ስለዚህ ቶሎ እንድትረዱት ያደርጋቸዋል ማለት ነው። ኦኬ ይህን ልብ ብላችሁ የምታዳምጡኝ በጣም ፈጣን መሆን የምትችሉት ያለውን አጋጣሚ ሁሉ ስትጠቀሙ ነው ማለት ነው። ኦኬ ሌላኛው ኢ ነው። አሁን ደግሞ የምናየው ቫውል ሳውንድ ኢ አዝ ኤ እንደማን ነው አልኳችሁ? እንደ ኤ ነው የምትነበበው። እዚህ ላይ ደግሞ ማን ኢ እንደ ኤ ሾርት እንላቸዋል። ለምሳሌ እዚህ ላይ ስ ኤ ት ሴት ሴት ይላል ሴት ን

ሄን ኦኬ፣ ጨረስን ማለት ነው። ስለዚህ አሁን ኢን እንደ ማነሱ እናነባት የቆየ ነው እንደ ኤ እንደ ኤ። ስለዚህ ሴት፣ ኔት፣ ቤድ፣ ሜት፣ ፔን ፔን፣ ፌድ፣ ሬድ፣ ሜን፣ ሌድ፣ ሄን። በቃ ይህን አሁን እኔ ያስታውሳለሁ። መጀመሪያ ጊዜ እንግሊዝኛ ማንበብ ስጀምር ከሆነ ከጓደኛዬ ነበረ ጋር ነበር እንደዚህ የጀመር ነውና በጣም ነው ደስ የሚለው ማንበብ መጀመር፣ ምክንያቱም በህይወታችሁ ላይ አዳዲስ ለውጦችን ባያችሁ ቁጥር በስሜታችሁ ይቀየራል ትደሰታላችሁ። እና ይህን ነገር ኤክስፔሪንስ ማድረግ አለባችሁ ማዳበር አለባችሁ ማለት ነው። ኦኬ አሁን ወደ አይ ሄደናል። አይ ሶስተኛዋ ቫውል ማለት ነው ቫውል ሳውንድ አይ አዝ ኢ፣ አያችሁ እንደ ኢ ነው የምትነበበ። አሁን ደግሞ ፍ ኢት ፊት እንለዋለን ት ፊት

ምን ኢድ ሚድ ምን ኢድ ሚድ አያችሁ። ስለዚህ ይህን ሁሉ ማንበብ ይቻላችሁ ማለት ነው። አንዴ ምሳሌዋን ከያዛችሁ ብዙ በማብዛት አሁን አእምሯችሁ አንዴ አሁን ለዚች አይ እንደ ኢ ነው የምትነበብ ብዬ አንዴ ብቻ ፍኢት ፊት ብያችሁ ብሄድ ብዙ ላትረዱ ትችላላችሁ። ግን ምሳሌዎች በበዙ ቁጥር ግን አእምሯችሁ እየተለማመደ እየተለማመደ፣ ጆሯችሁ በደንብ እየሰማ አይናችሁ በጣም እያየ እጃችሁ እየጻፈ ስለዚህ በደንብ እየገባችሁ ይሄዳል ማለት ነው። ስለዚህ ፊት፣ ሲት፣ ፒት፣ ሂት፣ ፒን፣ ቲን፣ ኪት፣ ቢክ፣ ፊክ፣ ሂም፣ ዲድ፣ ሚድ እንላለን ማለት ነው። ኦኬ፣ በጣም ቴንግ። አሁን ያው እንዳልኩት እየጻፋችሁ ካልሆነ አትረዱትም። ሶ እየጻፋችሁ መሆን አለበት ማለት ነው። እሺ፣ አሁን ወደ ኦ እንሄዳለን። ያው እዚህ ጋር ቫውል ሳውንድ ኦ አዝ ኦ ነው የምናየው ደግሞ አሁን ማለት ነው ስለዚህ

እንላለን ማለት ነው። ስለዚህ ይህን ሁሉ በደንብ ማስተዋል፣ መጻፍ፣ መደጋገም አለባችሁ ማለት ነው። ምክንያቱም እንደዚህ አይነት አሁን አብዛኛው ነገር የሚሸፍነው ይሄ ስለሆነ ማለት ነው። ከዛ በሌላ ዙር ደግሞ ሎንግ ቫውሎችን አሳያቸዋለሁ። እንግሊዝኛችሁ በቃ መስተካከል፣ መንገድ፣ መስመር መያዝ ይጀምራል ማለት ነው። ከዛ የመጨረሻው ዩ ነው። ዩ ደግሞ ቫውል ሳውንድ ዩ አዝ ብለን ነው የምናነበው እና አንዳንዴ አንስትረስ ምንለዋለን

እናነባለን ማለት ነው። ስለዚህ የዛሬ የነበረን ቆይታችን ይመስላል። ስለ ትላንትናውን ክለስ አድርጌላችኋለሁ። የዛሬው ደግሞ ሾርት ቫውል ሳውንድ ሶፍ ቫውል ሌተርስ ነው እያሳያችሁ ማለት ነው። ስለዚህ ቫውል ወይም ደግሞ እነዚህ አናባቢ የምንላቸው ፊደላቶች ሾርት ሆነው ወይም ደግሞ አጠር ብለው ሲነበቡ የሚያሳይ ቪዲዮ ነው የሰራሁላችሁ በቀጣይ ደግሞ ሎን ሆኖ ሲነበቡ የሚያሳይ ቪዲዮ ሰራላችኋለሁ። እናንተ ከስር ከስር እየጻፋችሁ እየተከታተላችሁ ሀሳብ አስተያየት እየሰጣችሁ ጓደኞቻችሁን ሼር እያደረጋችሁ እንደተከታተሉ ከወዲሁ ማሳሰብ እወዳለሁ። በግላችሁ በአጭር ጊዜ ማደግ መሰልጠን የምትፈልጉ ልጆች ደግሞ በውስጥ በሳምንት አምስት ቀን በቀን አንዳንድ ሰዓት እያስተማርን ተማሪዎችን በአጭር ጊዜ ብቁ እንዲሆኑ እያደረግን ስለሆነ በውስጥ መማር ትችላላችሁ። በተረፈ እስኪ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። ትምህርታችሁን ይገለጽላችሁ። ሰላማችሁ ብያላችሁበት ይብዛላችሁ። ሰላም ፍቅር ጤና፣ ለሀገራችን ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።